ሰላም ውድና የተከበራችሁ የልስ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። የኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንዴት ናችሁ? ደህና ናችሁ? ተጠፋፋ ነው፣ ሰሞኑ ጠፍቻለሁ። ዛሬ እንግዲህ በአዲስ ቪዲዮ በአዲስ መረጃ ነው የመጣሁላችሁ። ላይክ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑኝ። እንግዲህ ስለጠፋሁ በጣም ይቅርታ እየጠየኩኝ ዛሬ በአዲስ ቪዲዮ ነው የመጣሁላችሁ ማለት ነው። እንግዲህ በሚዲያም እንደምናየው እኛም በምናየው መንገድ አንዳንድ ጊዜ የሆነ ሰው ጥሩ ነገር እንዲገጥመው ጥሩ ነገር እንትን እንዲል መቼስ እኛ ኢትዮጵያውያኖች ከምቀኝነታችን ጎን በጎን የምንሄድበት የሰው ልጅ ጥሩ መልካም ነገር እንዲያጋጥሙ ነው እና እንግዲህ ከዚህ በፊት እንደምታውቋቸው ለአስራ ምናምን ዓመት ተለያይተው የቆዩ ባልና ሚስት አርቲስት ገነት ንጋቱና ሙልጊታ ሙልጌታ ጀዋር ጀዋሬ እንግዲህ ከተጋቡ ስድስት ወር ሆኗቸዋል ማለት ነው። በዚህ ስድስት ወር ውስጥ እንዴት ልጅ ተወለደ የሚለውን ነገር ነው እንግዲህ የምናነሳው ማለት ነው። እናተ ምንድን መሆናችን አንጻር እንግዲህ እንዴት በስድስት ወር ውስጥ ልጅ ተወለደ እውነት የ ሙልጌታ ጅዋሬ ነው ወይስ እንዴት ነው የሚለውን እንፈተፍታለን ማለት ነው። እንግዲህ ጋይዞች ዬ እንሰማለን፣ አንፈርድም፣ እናሰላለን። እንግዲህ ልጅ በስድስት ወር ውስጥ ተረግዞ በስድስት ወር ውስጥ አይጸነስ አይወለድም ማለት ነው። ስለዚህ አሁን የግድ ጅዋሬና ማነው አቶ ሙልጌታ ጅዋሬና ወይዘሮ ገነት ንጋቱ እንግዲህ ከዚህ በፊት በየባል ፍችነታቸውን ካጠናቀቁ በኋላ ተወሻሽመው ነበር ማለት ብለን እንደመድሞ ቀላል ነው ብያስባለሁ። እንደመድሞ ይሻላል ብያስባለሁ። ምክንያቱም እንግዲህ ልጆቹን እያለም ይሄዳል፣ ከቤት ይገባል፣ ይወጣል ምናምን ኤቭሪቲንግ። እንግዲህ በዚህ መሀል እንግዲህ አረገዘች ማለት ነው። ከረገዘች ከአራት ወር በኋላ ወይም ደግሞ ከአረገዘች ከሶስት ወር በኋላ ነው ጆዋር ሙልጌታ ጅወሬ እና ገነት ንጋቱ የታረቁት ማለት ነው። እኔ መረጃውን እንደሰማሁትም እንደማቀው ማለት ነው እንግዲህ አርቲስት ገነት ንጋቱ የሶስት ወር እርጉዝ ሙኪኔ ሶስት ወር አይደል? አዎ የሶስት ወር እዚህ ጋር ስድስት ወር አለ። የሶስት ወር እርጉዝ ሆና ነው እንግዲህ የተጋቡት ማለት ነው። እንግዲህ በተጋቡ በስድስተኛ ወራቸው የአንድ የዘጠኝ ወር ልጅ የዘጠኝ ወር ከአምስት ቀን ልጅ ተወልዷል ማለት ነው። እግዚአብሔር ያሳድግላችሁ፣ እግዚአብሔር ደግሞ በመጎስ በጸጋ ያሳድግላችሁ ብለን ደስታችንን እንመኛለን። አርቲስት ገነት ንጋቱ እንግዲህ ከብዙ ውጣ ውረድ በኋላ ከብዙ መንገላታት፣ ከብዙ ልፋቶች በኋላ ለአንድ ልጅ በቅ ተሻለና ልጅ ደግሞ ጸጋ ነው። ይሄ ልጅ ምን ይዞ እንደሚመጣ አይታወቅም። የልጅ በረከት ሲገባ አይጣል ነው መቼም ደስ ነው የሚለው ልጅ በረከት ይዞ ነው የሚመጣ እንግዲህ አምሳ አመቷን በባለፈው እንዳከበረች እናውቃለን። እንግዲህ የአምሳ ዓመት ልጅ የአምሳ አመት ሴትዮ ነው ወይም ደግሞ እንግዲህ የአምሳ አመት ወጣት ሆና ልጅ ወልዳለች ማለት ነው። ይህም አንድ ተስፋ ነው፣ መነጋገሪያ ሊሆን ይገባል። ምክንያቱም እኛ አረብ ሀገር ያለን ሴቶች እንግዲህ እነሱ ልጅ አይወልዱም። 30 ዓመት ካለፈ በኋላ እንደዚህ ካለ በኋላ እንደዚህ ካለ በኋላ እንደዚህ ከሆነ በኋላ ነው ለሚባለው ለአረብ ሀገር ሴቶች ተስፋ አለን ማለት ነው። እንግዲህ የአረብ ሀገር ሴቶች ሰውነታችሁን ከጠበቃችሁ፣ በሰዓቱ ምግብ ከበላችሁ፣ በሰዓቱ ስራችሁን ሰርታችሁ በሰዓቱ ከተኛችሁ አርባ ዓመትም ሆኑ አምሳ ዓመት ልጅ እንደምትወልዱ በዚህ ማሳያ ነው ይሆናል ማለት ነው። ቤተሰቦችዬ እኛ ሸቃሎች ተስፋ መቁረጥ የለብንም። ለሚመጣ ሁሉ በምናየው ነገር ተስፋ እያደረግን ከእግዚአብሔር ጋር ቁንኝነታችንን ከገጠምን እኛም ከዚህ የበለጠ እንደምናገኝ ተስፋለን ማለት ነው። እናው በዚህ አጋጣሚ እንግዲህ ገነት አርቲስት ገነት ንጋቱ እንግዲህ ለአንድ ልጅ በቅታለች። ይህ ላደረገ ለልውል እግዚአብሔር ክብሩን ይውሰድ። እንግዲህ ለሰው ምቀኝነት ከሌለ፣ ለሰው ቅናት ከሌለ፣ ለሰው የፈለገ ነገርም ቢሆን መሻክል ከሌለ፣ ለሰው ይህ መጥፎ ነገር ካላሰብን እግዚአብሔር የተሻለ ነገር እንደሚሰጠን በዚሁም ማረጋገጫ ነው። አሁን አርቲስት ገነት ንጋቱ እንዲሁም አሁን ከትዕግስት ከአርቲስት ትዕግስት ንጋቱ ነው ትባል? ማነው? ትዕግስት ማን ነበር ምትባል? ከትዕግስት ጋር ጓደኝነት ገጠመች፣ እንጂ እስካሁን ስናውቃት ማንም ጓደኛ እንደሌላት ብቻዋን እንደሆነች ከልጆቿ ጋር ልጆቿ ጓደኛ እንደሆኗት ልጆቿ ጋር ስትወጣም ስትገባ፣ በዓለም ስታሳልፍ ምን ስትል ምን ስትል ከልጆቿና ከባሏ እንዲሁም ከቤተሰቦቿ ውጭ የትም የትም ተንቀሳቅሰ አታውቅም። እንዲሁም አንዳንድ ጊዜ የቤስ ከመቅረብ ውጪ እንደዚሁ ሽክፍ ብሎ የሰውንም ሳይመለከቱ የራስንም ሳያስመለክቱ እንደዚህ ድብቅ ሽፍን ያለ ነገር እንግዲህ ለፍሬ እንደሚበቃ የማሳያ ነው፣ ወገኖቼ። ምክንያቱም ሁሉንም ነገር ሰው ይወቅልኝ፣ ሁሉንም ነገር ይሄ ገሌ አድርግልኝ፣ ይሄን እንደዚህ ይበልልኝ ማለት በራስ ላይ የሚወዱትን ሰው ማጣት እንደሆነ እኔ ለራሴ ስለገባኝ ማለት ነው። ምክንያቱም እኔ በዙሪያ የምፈልጋቸውን አልኑ ምላቸው ትራስ የሆኑን ጓደኞቼን እንደዚህ ሆነልኝ፣ እንደዚህ ተደረገ፣ እንደዚህ ፈጠረ፣ እንደዚህ ሆነ እያልኩኝ በራሴ ጊዜ ጓደኞቼ ስላጣሁ ማለት ነው። ከዚህ ነገር ጓደኞቼ እንደተጠበቁ ጠይቃችኋለሁ ማለት ነው። በዚህ በተረፈ እንግዲህ ለሁላችንንም እግዚአብሔር አምላክ የተሻለውን ነገር እንዲሰጠን እመኛለሁ። ሌላው ምናለመሰላችሁ እንግዲህ የባልቡሽማ አድርጎ ወለደች፣ ባሏን ውሽማው ነበረ ምናምን ለሚሉት አሳብ አስተያየት መስጠት ፈልጌ ነው። አንደኛ ይች ሴት እንግዲህ ባልተጠበቀ ወይም ደግሞ ባልሆነ መንገድ ቢጣሉም የአራት ልጆች አባቷ የልጆቹ አባት ነው። የፈለገው ነገር ቢሆን መቶ ልጆቹን የማየት መብት አለው፣ ከውስጣቸው ቀራሪታ ወይም ደግሞ ቂም እስከሌለ ድረስ ማለት ነው። እና ምልላችሁ ፈልጌ ነው። ቤተሰቦች ዬ ይው ሰው አይደለም ከልጅ አባቱ ጋር ከሌላ ከሌላ ተፋትቶ ከሌላ ጋር ይወልዳል አይደለም። ከልጆቹ አባት እንዲያውም እንኳንም ከሌላ አልወለደች እንዲሁም ሌላ ባላግብታ እንኳንም የተገነጠለ ልጅ አላመጣች እንጂ ከአንድ እናት አባት ከአንድ አባት ለወለደችው ነገር የውሽማ ምናምን ሊያስብል አይገባም። አፋችሁን ሰብስቡ፣ ለማለት ወዳለ አንዳንድ ሰዎች ዝም ብላችሁ ደርሳችሁ ውሽማው ኑራ ነው እንደዚህ ብላው ኑራ ነው እንደዘጠ ዘጠኝ ወር ሳይሞላት ተጋብቆ ስድስት ወራቸው ነው ስሌት፣ ስሌት፣ ስሌት፣ ስሌት፣ ስሌት እያመጣችሁ የሰው ነገር ውስጥ ገብታችሁ አትፈትፍቱ። እኛ የሚያገባን ነገር የለም። ምክንያቱም ይቺ ሴት እየወለደችው ከልጆቹ አባት ከአራት ልጆቹ አባት ነው የወለደችው እንጂ ወይም ከሌላ ሰርቃ አላመጣችሁም፣ ወይም የሆነ ነገር አድርጋ አላመጣችሁም። ስለዚህ ማንም ቢሆን አይደለም የሚቀረና ከልጆቹ አባት ከማንም እየሄደ እየወሸመ እየወለደ ይመጣ የለ እንዲ ሴቱም ወንዱ እና ይሄ ከአራት ወር እንዲህ ገና ኮ ከታረቁ ስድስት ወራቸው ነው። ገና መቼ ይሄ ምናምን የምትሉ ሰዎች አደባችሁን ግዙ፣ አደባችሁን ግዙ። ምክንያቱም በማይመለከተን ነገር ውስጥ ገብተን የማይመለከተንን ነገር አንዘባርቅ። እውነኑ ለመናገር ውሽማም ታድርገው ምንም፣ ታድርገው ምንም፣ ታድርገው እኛን የሚመለከተን ጉዳይ አይደለም። ምንም የሚመለከተን ጉዳይ አይደለም። ታርቀናል ብለው መተዋል። እሰይ ብለን እልል ብለን ታረቁ ብለን አጨብጭበን ድረናል እንዳዲስ ድረናል። ልጆቻቸውን ሚዜ አድርገን ሻማ ብርተን ድረናል። ወለድን ብለው ሲመጡ ደግሞ እግዚአብሔር ያሳድግላችሁ። ማንን ገደለ? ማንንም አይገድልም እኮ እግዚአብሔር ያሳድግላችሁ። የተባረከ ንጹህ ልጅ የሆነ እግዚአብሔሩን የሚፈራ እንደልጆቿ። በእርግጥ መክሌት እያለች ልጁ የውግም ይሆናል ብሎ ማሰብ አይታሰብም፣ አይታሰብ ነው። ምክንያቱም መክሌት ማለት በጣም ጀግና፣ የዘመኑ ልጅ የሌለችበት የረጋ ያለች፣ ወንድሞቿን በስነስርዓት ያሳደገች ልጅ ናት። ይሄም እነሱን ይዞ እንደሚካተል አልጠራጠርም። እና ዝም ብላችሁ በማያገባችሁ እየገባችሁ አዘባርቁ። ሌላው ምንድን ነው የሰማሁት? እንግዲህ እነሱም እንደዚህ ከሆኑ እነ ዳጊና ሳምሶን ራሱ ተወሻሽመ ነው ምናምን እየተፋቱ እየተወሻሸሙ ነው ምናምን የምትሉ ሰዎች ግን እኔ ስለ ዳጊና ስለ ሳምሶን በደንብ የማውቀው በደንብ ስለማውቀው የሆነ መረጃ ካለ ምናምን አመጣላቸዋሉ። አትፍሩ። ገና እነሱ ወሬ ላይ ናቸው። ለመታረቅ እያወሩ ነው። እነሱም አውቶ ቪዲዮ የሰሩበትን አናስገባም፣ ልጆቹን አናሳይም ምናምን ምናምን ያሉበትን ነገር በዛ ነገር እየተወያዩ ነው። ምክንያቱም ሳምሶምንን እንደዛ ሚዲያ ላይ እስከሚያወጡት ድረስና ሰራተኛ እንደዚህ ብሎ ቢኖ ሰራተኛ ቀጥሮ ለቆቤ ነው ምናምን እያለች በጠባቀ ዋስታ መጣበት የነበረውን የውሸት እንትን እሱን ለመሸፋፈን እሱ ጋር እያወራች ነው። ከታረቁም ደግሞ እሰየው። ምክንያቱም የልጆቹ አባት ነው። አስረኛ ዓመታቸውን አክብረዋል። ምናምን ምናም ቢታረቁም ኖርማል ነው። ምክንያቱም ምን ነው እንደዚህ ከወለዱት ጋር እየገቡ ልጆቻቸውን ቢያሳድጉ ስር የምሬን እኮ ለምላቸው ምክንያቱም አንድዚህ ሲንግል ማሞች እንደገና እንደ አዲስ ፍቅራቸው አገሽቶ እንደ አዲስ ስንትን ብለው እንደ አዲስ ተዋደው ገብቶ ታርቀው እንደገና ልጆቻቸውን ቢያሳድጉ መልካም ነው ማለት ሌላ እንጀራ አባት ምናምን ከሚገባ ማለት ነው እና እኔ በጣም ነው ደስ ያለኝ። በዚያው አጋጣሚ ድጋሜ ደስታ ይንገልጽልሻለሁ አርቲስት ገነት ንጋቱ፣ እግዚአብሔር አምላክ ትዳርሽን ይባርክልሽ፣ ልጆችሽን ይባርክልሽ፣ የወለድሽውም ይደግልሽ፣ ከዚህም በላይ ደስታ ሸጠፈጠፍ የሆነልሽ ብዬ ነሆነ የምመመኝልሽ። እና ሌሎቻችሁ በይህን ቪዲዮ የምትከታተሉ በሙሉ ይሄ ነገር ትምህርት ሊሆናችሁ ይገባል። የኛ አርቲስት ገነት ንጋቱ የትዳር ህይወት ወይም የኛ አርቲስት ገነት ንጋቱ የጋብቻ እንትን ይሄ ትምህርት ሊሆነን ይገባል ብዬ ነው የማስበው። እና ትምህርት ትምህርት ይሆነናል። እና ትምህርት ስለሚሆነን ከነሱ እየተማርን ራሳችን እየገመገምን ስህተታችንን ራሳችን እየወሰድን ሁሉንም ወደ አንድ ሰው ሳናደርግ ሁሉንም ወደ አንድ ሰው ትሬኒንጉን ሁሉ አንድ ሰው እንዲሸከም ሳናደርግ እኛም ስህተት ካለብን የራሳችንንም ስህተት እያየን እሱም ደግሞ ባለም ተብዬ ደግሞ የራሱን ስህተት እያየ ስህተቱን ስህተቱን እያረመ ልጆቹ ለማሳደግ የሚኬድበት መንገድ መልካም ነው ብዬ አስባለሁ። ሌላው ለአርቲስት ገነት ንጋቱና ሙልጌታ ጅዋሬ እዚህ ደረጃ የደረሱት የቤተሰብ ጣልቃ ስላልገባበት ነው። እነሱ ተጣሉ፣ የእሷን ቤተሰቦች ታረቁ ነው የእሱ ቤተሰቦች ታረቁ ነው የሚሉት ገባቸው አይደለ ሚስ ሰማው በቃ የሰርጉ ጊዜ ራሱ አይታችኋል። የእሱ ቤተሰቦች እና የእሷ ቤተሰቦች እየተላቀሱ ለምን? ስለታረቁ ቁርኝነታቸው የእሷ ቤተሰቦች እና የእሱ ቤተሰቦች ያላቸው ቁርኝነት በጣም ነው ደስ የሚለው። በቃ ሌላው ሌላው ልታረጉ የሚገባው ምንድነው የእሷን ቤተሰብ እና የራስ ቤተሰቦቻችሁ እና ቤተሰቦቻችሁ ቀረቢታ እንዲፈጥሩ ማድረግ ነው። ሌላው ለትዳር ዳር አንዱ ዋነኛው ግን የእሷ ቤተሰብ ወይም የእሱ ቤተሰብ የማይቀራረቡ ከሆነ የመናናቅ ጸባይ ስለሚመጣ የማይሆን ነገር ውስጥ ነው የሚገባ ብዬ አስባለሁ። ሀሳብ አስተያየት ካላችሁ በኮሜንት ሀሳብ አስተያየታችሁን እቀበላለሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰቡ ሁ ያበረታቱኝ። መልካም ጊዜ፣ መልካም ቆይታ፣ መልካም ጊዜ ይሁንላችሁ። ቤተሰቦቼ አመሰግናለሁ። አርቲስት ገነት ንጋቱ በድጋሜ እንኳን ደስ ያለሽ፣ የወለችው ይደግልሽ። መልካም ጊዜ